ሀገራችን ላይ እጅግ ዝነኛ ከሚባሉ ተዋናዮች መካከል ትመደባለች። ወደ ትወና ዓለም ለመምጣትም ብዙ ጣውረድ ብዙ ስቃይና መከራ ሳልፋ እዚህ ስኬት ላይ ለመድረስ የቻለች ጠንካራ ሴትም እንደሆነች ይነገርላታል። ይህንንም በተለያዩ ሚዲያዎች ላይ ስትናገር ከዚህ ቀደም ስናደምጣት ነበረም። ተወዳጇ ሰላም ተስፋዬ ሰላም ከሰሞኑ በኢንስታግራም ገጿ ላይ ያስተላለፈችው መልእክቷ እጅግ አነጋጋሪ ሆኗል። እንዲህ ትላለች፣ ሰላም ብቻዬን ተሰቃየሁ ብቻዬን አሸነፍኩ የሚል መልእክቷን አስተላልፋለች። ይህ መልእክት ታዲያ የተለያየ ትርጓሜ እየተሰጠ ይገኛል። ሰላም ይህንን ያለችበት ምክንያት ምንድን ነው? ብቻዋንስ ያሰቃያት ያንገላታት ነገርስ ምን ይሆን? እንዴትስ ለብቻዋም ይህንን አሸነፋ? አሁን እንደገና እንዳዲስ ታየች። ይህንንም ጥያቄ አንስተን ያገኘናቸውን መረጃዎች አካተን ወደ እናንተ እናደርሳለን። በሁለተኛው መረጃችን ደግሞ ወደ ጅማ ከተማ እንሻገራለን። በጅማ ከተማ በቤት ሰራተኝነት ወደ አንድ ግለሰብ ቤት የገባችው ወጣት የሶስት ዓመት ህፃን ልጅ በልብሷ ሸፋፍና ከከተማ ስትሰወር የሚያመላክት መረጃ ነው። ይህንንም ተከትሎ እጅግ በርካታ ሰዎች ሀሳብ አስተያየታቸውን እየሰጡ፣ በጅማ ከተማ የሚገኙ ነዋሪዎችም አጀብ፣ ጉድ እያሉ ሰነባብተዋል። ይህንንም አስመልክቶ የከተማው ፖሊስ ባወጣው መረጃም ዝርዝር ሁኔታውን ነግሯል። ተጀምሮናል። ለመሆኑ የዚህቺ ሴትና የህፃን መጨረሻ ምን ሆነ? ታዳጊ ኔዛም ወዴት ነበር ልትሰውር የነበረው አላማዋስ ምንድነው? በመጨረሻስ ፖሊስ ይህንን ክትትል አድርጎ የደረሰበት ሁኔታስ ምን ይመስላል? ሁሉንም ወደ እናንተ የምናደርስ ይሆናል። እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን እነዚህን ሁለት መረጃዎች በቅደም ተከተል ወደ እናንተ እናደርሳለን። በተለያየ አለም ጥጎናችሁ ቻናላችንን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን ግን እናመሰግናችኋለን። ጌታቸው በላይ እነዚህን መሰናዶች አዘጋጅቼ ወደ እናንተ አቀርባለሁ። ከኛ ጋር ሆኖም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 የሰላም ተስፋዬን ጉዳይ ከማየታችን በፊት በጅማ ከተማ የተከናወነውና የተፈጠረው አስገራሚ ታሪክና መረጃ ካገኘነው አጣቅሰን እንንገራችሁ። መረጃውን ያወጣው ዳጉ ጆርናል ነው። በህፃን ላይ የተደረገው ነገር እጅግ አስገራሚና አካባቢውን ሰዎችም ያስቆጣ እንዲሁም ያነጋገረ ነው። ለመሆኑ ምንድን ነው የተፈጠረው? የቤት ሰራተኛዋ ማናት? ምንድን ነው ያደረገችው? ከመረጃው እንመልከት። በጅማ ከተማ የቤት ሰራተኛዋ የሶስት ዓመት ህፃን ሰርቃ ልትሰወር ነበር ይለናል። ያገኘነው ይኸው የዳጉ ጆርናል መረጃም የጅማ ከተማ አስተዳደር ፖሊስ ዋና መምሪያ የኮሚሽን ጽህፈት ቤት እንደገለጸው ተጠርጣሪ ኬሪያ ዘነቡ የተባለች የ19 ዓመት ወጣት በአሰሪና ሰራተኛ ቀጣሪ አማካኝነት ወደ አንድ ግለሰብ ቤት በቤት ሰራተኝነት ጅማ ከተማ ወረዳ ሁለት በቾ ቀበሌ አቶ ሙስጠፋ አባ መንጫ ቤት ነበር የሚገባቸው። መስከረም 5 ቀን 2018 ዓ.ም ተመረተ ተቀጥራ ለ15 ቀናትም እንደቆየች መግለጫው አመላክቷል። ይቺው የ19 ዓመት ወጣት ታዲያ መስከረም 20 ቀን 2018 ከቀኑ 9 ሰዓት በሆነ ጊዜ በዚያ በቤት ሰራተኝነት ተቀጥራ በምትኖርበት ቤት ውስጥ የ3 ዓመት ከ6 ወር ህፃን ልጅ ይዛ ከቤት ትሰወራለች። ይህንን መረጃ ለአባት የደወሉት ጎረቤቶችና የአካባቢው ኗሪዎች ስለ ልጁ ተጨንቀው ሁኔታውን ያስረዳሉ። አባትም በንግድ ስራ ላይ የተሰማራበትን ሱቅ በመዝጋት በፍጥነት ልጁን ፍለጋ መሯሯጥ ጀመረ። ነገሩ እጅግ አስደንጋጭ ነበር። ልጅን ያህል ነገር እንዲህ በድንገት ሲሰወር እጅግ የሚያስፈራም ስለነበር ማለት ነው። ይህንንም ጉዳይ ወዲያውኑ ለጅማ ከተማ ፖሊስ ያሳውቃል። ፖሊስም ከወላጅ አባት የደረሰውን መረጃ ተመልክቶ በማህበራዊ ሚዲያ ገጹ ላይ የወንጀል ድርጊቱን በፎቶግራፍ አስደግፎ የህብረተሰቡን ትብብር ይጠይቃል። ከሰዓታት ቆይታ በኋላ ተጠርጣሪዋ የሰረቀቻትን ልጅ ሸፋፍና በመያዝ ታክሲ ተሳፍራ ጅማ ከተማም ለመውጣት ስትሞክር ታክሲ ውስጥ ከጎን የተሳፈሩ አንዲት ግለሰብ በማህበራዊ ሚዲያ ላይ በፖሊስ የተጠቀሰውን መረጃ ተመልክተው በመጥራትም የታክሲ ሹፌሩን ወደ ፖሊስ ጣቢያ እንዲያመራ በማድረግ የቤት ሰራተኛዋን ከሰረቀቻት ከ3 ዓመት ከ6 ወር ልጅ ጋር በቁጥጥር ስር አውሏታል በማለት የህውዳጉ ጆርናል አክሎ ይጠቅሰዋል። ተጠርጣሪዋን በፖሊስ ቁጥጥር ስር እንድትውል ያደረጉት የታክሲ ተሳፋሪዋ ታዲያም ይህንን መረጃ በማቀበላቸውና በማድረጋቸው ምስጋና እየተቸራቸው ይገኛል። ታዲያም የብዙ ሰዎች ጥያቄ የሆነው ለምንድን ነው ህፃን ለመስረቅ የፈለገችው የሚል ነበረም። እቺ ተጠርጣሪ በፖሊስ ስትጠየቅ የተናገረችው እንዲህ ነው። ህፃኗን ከጅማ ከተማ ወጣ ብላ በምትገኝ የትውልድ ስፍራ በመውሰድ አባት በማስፈራራት ገንዘብ ለመቀበል እንደሆነም አክላ ጠቅሳለች። እንዲህ ያለው አስተሳሰብ እንዲህ ያለው ጭካኔ ከየትና ከምን የመጣ ነው? እጅግ የሚያሳዝን ሆኖ በበርካቶች ዘንድ ተቃውሞ እየገጠመው ይገኛል ጉዳዩ። በተጠርጣሪዋ ላይ በቂ የሚባል ማስረጃ በመገኘቱ በቅርብ ቀን ለፍርድ እንደምትቀርብም ፖሊስ መናገሩን ይኸው የዳጉ ጆርናል መረጃ ጠቁሞናል። አሁን ደግሞ ብዙዎቻችን ልንሰማው ወደ ምንፈልገው የተወዳጇ አርቲስት የሰላም ተስፋዬ ጉዳይ እናመራለን። ሰላም ተስፋዬ ከሰሞኑ በተለይ በኢንስታግራም ገጿ ላይ ያስተላለፈችው መልእክት በርካቶችን እያነጋገረ ነው። መልእክቷም ልዩ ልዩ ጥያቄዎችንም አስነስቷል። ለምን ይሆን እንዲህ ያለችው የሚሉ ብዙ ሰዎችን በተለያዩ ማህበራዊ ሚዲያዎች ላይ እየተመለከትን እንገኛለን። ሰላም ብቻዬን ተሰቃየሁ፣ ብቻዬን ተሻገርኩት፣ አለፍኩት የሚል መልእክቷን አስተላልፋለች። ይህንን አስመልክቶ ታዲያም የዛ ሀበሻ አዘጋጅ የሆነችው ሊሊ ሞገስ ጉዳዩን በራሷ እይታ እንዲህ ተናግራለች፣ እንመልከተው እስኪ በፊልም ትወናዋ የማደንቃት ተዋናይት ሰላም ተስፋዬ በይፋዊ የኢንስታግራም ገጿ ላይ ብቻዬን ተሰቃየሁ፣ ብቻዬን አሸነፍኩ የሚል አጭር ሀረግ ጽሑፍ ጽፋ ተመለከትኩና በውስጤ ብዙ ነገር ተመላለሰብኝ ትላለች ሊሊም። ይህ መልእክት አጭር ቢመስልም ስለ አርቲስቷ የግል ጉዞም የህዝብ ዓይንና የጥንካሬዋ ምንጭ ጥልቅ ግንዛቤ ሰጥቶኛል በማለትም ትጨምራለች። መረጃው ይቀጥልና አንድ ታዋቂ ሰው በግል ገጹ ላይ እንዲህ ያለ መልእክት ሲጽፍ ከትወናውና ከህዝብ አድናቆት በስተጀርባ ያለውን ግላዊና ብቸኛ ትግል በይፋ እውቅና እየሰጠው ነው ብየምነው ማምነው በማለትም ትናገራለች። ብቻዬን ተሰቃየሁ የሚል የመጀመሪያው ክፍል በሙያዋ ያጋጠማትን ፈተናዎች በዝነኝነት የሚመጣውን የግል ህይወት ጫናና በስኬት ከፍታ ላይ ሆኖ የሚሰማን የብቸኝነት ስሜት ሊያንጸባርቅ ይችላል በማለትም ነው በዚ ሀበሻ የተቀመጠው መረጃ የሚያመላክተው። ይህንን የስውር ትግል ገለጻ ተከትሎም የሚመጣው ሁለተኛ ሀረግ ደግሞ የድል አዋጅ ነው። ብቻዬን አሸነፍኩ የሚለው አባባል ድሉ የሌሎች ስጦታዎች ሳይሆን የግል ጥረት፣ የላብና የውስጥ ኃይል ውጤት መሆኑንም ያበስራል ሲልም ነው የሚቀጥለው መረጃው። ይህም እሷም የታሪኩ ሰለባ ሳትሆንም የታሪኳ ጀግና መሆኗን የሚያውጅ ሲሆን በተለይ ለተከታዮቿ ትልቅ የመነሳሳትና የጥንካሬም ምልክት ነው ስትልም ነው ሊሊ ሞገስ በመረጃው እየቀጠለች የምትገኘው። ይህንንም መልእክት ለማስተላለፍ ኢንስታግራምን መምረጧ በራሱ ተጨማሪ ትርጉምን ይፈጥራል። ማህበራዊ ሚዲያ አርቲስቶች ያለ ጋዜጠኛ በቀጥታ ለደጋፊዎቻቸውና ለአድናቂዎቻቸው የልባቸውን የሚናገሩበት የልብ መድረክ በመሆኑ መልእክቱም የበለጠም ልባዊና ቀጥተኛ እንዲሆንም ያደርገዋል የሚል ነው። በተጨማሪም ትላለች ሊሊም በተጨማሪ ይህ ጽሁፍ የሰላም ተስፋዬን የጠንካራም በራሴ የምትተማመንና ችግርን አሸናፊ ሴት ገጽታ በማጠናከር ለግል ማንነቷ እንደ መግለጫ ሆኖ ያገለግላል። በመጨረሻም መልእክቱ የተለጠፈው ራሷ ብቻ ሳይሆን ተመሳሳይ ችግር ውስጥ ያሉ ተከታዮቿን ለማነሳሳትና ብቻችሁን አይደላችሁም እናንተም ታሸንፋላችሁ የሚል የተስፋ ሰንቅ ለማካፈል ይመስለኛል በማለት ነው ሊሊ የራሷን ትርጉም በመስጠት ያስቀመጠችው። የሰላም ተስፋ ኢንስታግራም መልእክት ከቀላል አባባል የዘለለ ትርጉም አለው በማለትም ትቀጥላለች። የግል ህይወት ምስክርነቷን ወደ ህዝባዊ ጥንካሬና የተስፋ መልእክት የቀየረችበት መንገድም ይመስለኛል። ይህም በስኬት ጫፍ ላይ ሆኖ የሚታየው ብርሃን ከስር የጨለማናም የብቸኝነት ትግል ውስጥ ሊሆን እንደሚችል በማስታወስ ለብዙዎች መነሳሳትን የሚሰጥ ኃይለኛ የህይወት ትምህርት አድርጌ ወስጀዋለሁ። እናንተስ ምን ትላላችሁ? በማለት ነው ሊሊ ሞገስ በዝሃበሻ በኩል ይህንን ሐሳቧን ያስቀምጠችልን። እናንተስ በማንኛው መንገድ ተርጉማችሁ ተወስዱታላችሁ? ሐሳባችሁን በኮሜንት ላይ አኑሩልን። እኛም እንላለን፣ ተወዳጇ ተዋናይት ሰላም ተስፋዬ እንደ ማንኛውም ሰው የራሷ የሆነ ፈተና የራሷ የሆነም በርካታ ውጣ ውረድ እንደሚያጋጥማት ይጠበቃል። እነዚህንም ፈተናዎች ግን በእንዲህ ያለ ድል አሸነፍኩት በማለት ብስራቷን ስትገልጽ ለሁላችንም ደስታናም ለብዙ ወጣቶች እንዲሁም ለአድናቂዎቿ መነሳሳትን የሚፈጥር መልካም ነገር በመሆኑ እንዲህ ባጭሩ ወደ እናንተ ለማድረስ ወደድን። የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ጥጎናችሁ ቻናላችንን ተቀዳሚ ምርጫ በማድረግ ስለምትከታተሉን እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን ጠይቃችኋለን። ሀሳብ አስተያየታችሁን ኮሜንት ላይ አኑሩልን፣ ቪዲዮንም ላይክ አድርጉም። እንደገና በሚቀጥለው በሌሎች መሰናዶዎች እስክንገናኝ ጌታቸው በላይ እንዲህ መሰናዶዎችን አዘጋጅቼ አቅርቤ ያለሁ መልካም ጊዜ ይሁንላችሁ።